ዛሬ ማታ 12 ሰዓት ከሀይሚ ጋር አዲስ ነገር ይኖረናል። ይጠብቁን። አዲስ ህይወት በዳኒ ሮይስት ዩቲብ ቻናል ላይ አረባክ ታወንጂ ተጀመረ እንዴ? ነው እንዴ ዳኒ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የእጽብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁልኝ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ውዶችዬ ማሮችዬ ምንድን ነው ግን እያየን ያለ ነው ዳኒ። እንግዲህ የሀይሚን ሁለት መቶ ኬ እያከበረላት ነው፣ እና ያው አዲስ ህይወት ጀምረናል ብሏል። ተጀምረ እንዴ ዳኒ? አዲስ ህይወት ያጣፍጥልህና ምን ችግር አለ። ይመቻቸው እናንተን እንዴ ለእናንተ የዘነበ ዝናብ እኮ ማለት ነው። ለብሩኬም አካፋቱ አይቀርም። ማንም ይናደር መስሎህ ነው? ማንም አይናደድም። እናንተ ይመቻችሁ፣ እናንተ ተጣጣሙ። መጣጣም ካለ ማለት ነው። እረ ችግር የለውም አባቴ አትጨነቅ፣ ምንም አያስጨንቅም። እና ውዶችዬ ማለት ነው በመጀመሪያ ሃይሚዬ ያው ሁለት መቶ ኬ በመግባቶች በጣም ደስ ብሎናል። መጀመሪያ እቅዳችን ፍላጎታችን አንቺ ሁለት መቶ ኬ እንድትገቢ ነው እና አንድ ነገር ግን ማለት የምፈልገው ነገር ማለት ነው ውዶችዬ፣ ክፉ ነገር እንዳትናገሩ መጀመሪያ ቪዲዮን እን እውነት ነው የሚላችሁ ቪዲዮ አይተን ብንናገር ብንመሰክር ጥሩ ነው። ምናልባት ከካሜራ ጀርባ ወይ ብሩኬ ሊመጣ ይችላል፣ ወይ እርቅ ሊፈጠር ይችላል። ይሄ ወይም ሕዝቡን ለማንጫጫት ብለው ይሆናል ሁለቱ ብቻ ፎቶ ተነስተው ፖስት የተደረገው ማለት ነው። እና እስኪ እንረጋጋ። አሁን የተወሰናችሁ ሰዎች ኮሜንት ላይ ሐይሚን የምትሳደቡ አላችሁ ና እውነት አትሳደቡ። ጥሩ ጥሩ ነገር እስኪ አለመጻፍ ኮሜንት አለ መጻፍ ራሱ እኮ ይቻላል። ውጡ በቃ ይታችሁ ማለት አየ ነው በቃ ፎቶን አየነው ነው መውጣት በጉጉት እንጠብቃለን አስራ ሁለት ሰዓት ላይ ምን እንዳለ ማለት ነው እና ከዛ በኋላ ነገሩን ካየነው በኋላ ሁኔታውን ካየን በኋላ እንመሰክራለን። የስድብ ሱስ ያለባችሁም ደግሞ ትሰድባላችሁ፣ የመምከር ሱስ ያለብንም ደግሞ ምክራችንን እንቀጥላለን። አለ አይደለ ልክ እንደዛ ማለት ነው እና ስለዚህ ምንም ነገር መጥፎ ቃላት ከአንድ ቤታችሁ እንዳይወጣ። አስራ ሁለት ሰዓት ማለት እኮ ትንሽ ናት፣ ግማሽ ሰዓት ማለት ነው እና ተረጋጉ። የእውነት ነው የሚላችሁ። አይታወቅም ምን እንደሚፈጠር፣ ምናልባት ብሩኬም ጓደኞቻቸው ሁሉ ተሰብስበው ሊሆን ይችላል ማለት ነው እና እንግዲህ አዲስ ህይወት ብሏል ዳኒ ዳኒ ይመችህ ይመችህ ምን ችግር አለ ታዲያ አዲስ ህይወት መኖር በእናንተ አልተጀመረም እኛ ጥሩ ጥሩ ነገር ነው የምንመኝላችሁ መጥፎ ነገር ከአንድ ቤታችን አይወጣም አይወጣም ብሯጌ ደግሞ ማለት ነው የእኛ ጀግና ምንም አይነት ስሜት እንዳይሰማ በእርግጥ አሁንስ እስኪ እስኪ ቆይ እኔም ልረጋጋ መጀመሪያ ልረጋጋ እና ከዛ በኋላ ቪዲዮን ካየን በኋላ አይሻልም አይሻልም ይሻላል። ወዶች እና እንደዛ ኑላችኋለሁ። ስለዚህ ምንም አይነት ስሜት እንዳይሰማችሁ፣ እንዳትጨናነቁ፣ ምንም ነገር ማለት ነው። በአይን ያላዩ ብፁሃን ናቸው ነው የሚባለው። ቤተሰብ አንዳንዴ እኮ አባባሎችን እንዶ በትክክል አላቸውም፣ እና እንዳልሳሳት ብዬ ነው። እና ይሄንን ይመስላል ትናንትና እንግዲህ ብሩኬም ሐይሚም ተገናኝተው ነበር ታውቃላችሁ። ጓደኛቸው ሚፍታህ ሚፍታህ መጀመሪያ ላይ ሊግባቡ አልቻሉም ነበር። ከዛ በኋላ እንግዲህ ሁለቱንም ይዟቸው ሄዶ ነበረ ማለት ነው እና ከካሜራ ጀርባ እንግዲህ ምን እንደሆነ ምን እንዳለ የምናውቀው ታሪክ የለም ማለት ነው። አሁንም ዳኒ እንግዲህ ፖስት ያደረገው ፎቶ እንጂ ያየነው ነገር የሰማነው ነገር የለም እና ገና ለገና ፎቶ እንደተፖሰተ ሌላ ነገር ውስጥ መግባት የለብንም ስታይዋቸው ግን ደስተኛ ይመስላሉ ሁለቱም አይደለም ቤተሰብ ደስተኛ ይመስላሉ አይ እስኪ እንግዲህ እንጠብቃለን ችግር የለውም እኛ በጣም ትዕግስተኞች ነን አይደለም ይሄንን ቀርቶ ሌላ ነገር መታገስ እንችላለን እና መጨረሻውን ማየት ጥሩ ነው ክፉ ነገርም ለመናገር ለብዙም ነገር የሰው ልጅ መኖር የሚችለው ፈጣሪ እስከ ፈቀደለት ድረስ ፈጣሪ ባለው እንጂ፣ እኛ ዋሰብ ነው እኮ አይደለም ቤተሰብ። እኛ ዝም ብለን እንጨነቃለን፣ ለምን አልሆነም እንላለን እንጂ ማለት ነው። ሁሉም እሱ የጻፈለትን ነው የሚኖረው እና ስለዚህ እኔ አሁን ላይ ምንም ልል አልችልም ማለት ነው በዚህ ጉዳይ ላይ። ካየሁ ከሰማሁ በኋላ ነው መፍረድ የምችለው፣ ሳላይ አልፈርድም። ገና ለገና አሁን አንዳንድ ጊዜ ትዝካላችሁ ፎቶ ይዘው ሲመጡ ፖስት ሲደረግ ጀርባ ያሳያሉ። ወይ የሴቷን ጀርባ ወይ የወንዱን ጀርባ ማለት ነው። በጣም የሚያጓጓ ነገር ማለት ነው እና ነገር ግን ቪዲዮ ሲመጣ ደግሞ ሌላው ነገር ያልጠበቅ እኛ የጠበቅ ነው፣ ሌላ የተሰራው ቪዲዮ ሌላ ሆኖ የምናገኘው ጊዜ ነበር እስከ ዛሬ ማለት ነው እና ከዛ መማር ትችላላችሁ። እኔም ፎቶ አይቼ አንዳንዴ እፈርድ ነበረ። ግን አሁን ላይ ግን አልፈርድም። ቪዲዮቸው እንሳ ላይ ሳልሰማ አልፈርድም። ከዛ በኋላ ግን መቀጥቀጥ ካለባቸው ይቀጠቀጣሉ፣ መመከር ካለባቸው ይመከራሉ። ደስታችን ደግሞ የሁላችንም ከሆነ በአብረን እንደሰታለን፣ አይተን ማለት ነው። ሐይሚ ይገባታል ይገባታል ሁለት መቶ ኬ መከበር አለበት፣ ይገባታል፣ በአብረናት እንደሰታለን። ከዛ ውጭ ግን ዳኒ አንዳንድ ሪያክሽኖች ቢያሳይ፣ ሀይሚ አንዳንድ ሪያክሽኖች ብታሳይ ዘማንለም ማለት ነው፣ እና አይቶ መፍረድ ጥሩ ነው ብላችሁ ፈልጌ ነው። ውዶችዬ፣ ማሮችዬ፣ ምንም አይነት ስሜት እንዳይሰማችሁ በቃ ጀስት ፈታ እያላችሁ እንጠብቃለን እና እንደዛ ነው። አሁን የተለያየ ነገር ሊወራ ይችላል እኛም ዩቲዩበሮች ሁ መበጥረቅ አመላችን አደለ እንደ ለመደብን ልንበጠረቅ እንችላለን ግብዳ ግብዳ የሚያካክል ታምሌ ሊለጠፍ ይችላል ነገር ግን እናንተ ማለት ነው ምንም ነገር እንዳታስቡ ይህም ነገር እና ይሄ ቪዲዮ አሁን መቼ ነው የሚወርደው መብራት የለም መብራት ጠፍቷል ዝም ብዬ ሰርች ሰርቼ ላስቀምጠውና ከዛ በኋላ መብራቱ በመጣ ሰዓት አፕሎድ ይደረጋል ማለት ነው። አሁን ላይ ግን መብራት የለም እኛ ጋር ቤተሰብ ቪዲዮውን እንትን ልበለው ዝም ብዬ ላቀነባብረውና ምናምን ከዛ በኋላ መብራት ሲመጣ ይጫናል። መብራት ጠፍቷል። ሙቀት እራሱ ሊገለን ነው አሁን የሚገርማችሁ ነገር እና ውዶችዬ፣ ማሮችዬ፣ የኔ ምርጦች፣ የኔ ምርጣ ምርጦች ለነበረን ቆይታ ከልብ አመሰግናለው። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ወዷችኋለሁ፣ አከብራችኋለሁ፣ መልካሙን ሁሉ መኝላችኋለሁ። ሰላም፣ ፍቅር፣ አንድነቱን ይስጠን ለሁላችንም። ሸረኛውን፣ ምቀኛውን፣ ተንኮለኛውን የያዝልን። መጥፎ ነገር ለሚያስቡ ሰዎች ደግሞ ልባቸውን ይመልስልን። እኛ በመጥፎ የመጡብንን በጥሩ ነገር እንመልሳለን። እኛንም ትግስቱን ይስጠን ነው የምለው እና አዎ፣ ደህና ሆኑልኝ እሺ።